ይቅርታ ጠይቃለሁ። ሆን ብዬ ሆን ብለሽ ነው ያደረግሽው የሚል ነገር ስለሰማሁኝ ገርሞኝ ነው። ማንም ሰው እንዲህ አይነት ነገር ሆን ብሎ አያደርግም። አጋጣሚ ተፈጠረ፣ ያው ደግሞ ሀቡማ ራዳናት ቶሎ ብላ ጥፍት አደረገች። ግን እኔ በራሴ ሳንባ፣ በራሴ ገንዘብ፣ በራሴ ለማደርገው ነገር ማንም አይመለከተውም። ኖ ሰው ፊት ስለማይደረግ ደስቲ ይቅርታ ላለው። በተረፈ ነው የሰማሁት። በመቁረቢያ ሰዓትሽ፣ ምን በማለበያ ሰዓትሽ፣ ምናምን ምናምን እያላችሁ ለምትናገሩ እኔ መዝናኛ ሰዓቴ ነው፣ መቁረቢያ ሰዓቴ አይደለም፣ ምቆርብም አይደለውም። እኔ ስራ ሰርቼ ጨርሼ ልጆቼን አሳድጌ ጨርሼ አሁን ማረፊ መዝናኛ ሰዓት ነው። ምን ባደርግ ምን ብል ከልጆች